መዳም ቤት ያላችሁ እህቶቼ እባካችሁ እባካችሁ ጥንቃቄ አድርጉ። እኛ ሁሌም እንደምንለው ነው እና እቺ እህታችን እንግዲህ እንደምታዋት ትግል ገጥማት ነው ያለችው። እሷም አረቢቱ ልደበድባት ትችላለች። ግን ራሳችሁን መጠበቅ እንጂ እናንተ በሰው ሀገር ሁናችሁ ትግል መቅጠም አያስፈልጋችሁም ነው እያልኩ ያለሁት። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱን ሁሉ እናመሰግናለን። እንግዲህ እንዳያችኋት እቺ መዳም ቅመም ትግል ገጥማት ነው ያለችው መዳሟን ማለት ነው አሰሪዋን ዱባይ መሰለኝ እና እንግዲህ እቺ ልጅ ከዚህ ጀርባ ምን እንደ ገጠማት አናቅም ወደ እስር ቤት ገብታ ነው ይመስለኝ? እና ምን አረገች እሷ ስትቆጣት ነው፣ ስትቆጣት እንደዚህ ትግል ገጠመቻት ተነስታ ማለት ነው። አንዳንዶቻችሁ በጣም ልባችን ፈታተነን፣ አንወድም እንደ ሰው ሲናገረን፣ እንኳን መዳም ቤተሰብ ለራሱ ሲናገር፣ እናትና አባታችንን ተናግረው የማያውቁን እነሱ ሲናገሩን በጣም ያናድዳል፣ ያበሳጫል። ግን ቢሆንም እንደዚህ በሰው ሀገር ቅርት እንዳትሉ፣ ጥንቃቄ፣ ትልቅ ጥንቃቄ ያስፈልጋል። ምክንያቱም ራሳችሁን መጠበቅ መከላከል ግድ ነው እና ስልካችሁን አውጥታችሁ ቀርጹ እና ግን እንደዚህ ትግል ሲገጥሙ እነሱ ቀርፀው አወጧችሁ ማለት ነው። ምክንያቱም መረጃ ይዙባችሁ ደብድባኛለች፣ እባካችሁ ሰሩ ላይ ምናምን ማለት ትችላለች። ምክንያቱም መረጃ ይዛለች ቺ ማለት ነው እና እናንተ ግን ማድረግ ያለባችሁ ራሳችሁን እየተከላከላችሁ፣ ከዚህ በፊትም እንደምናየው ማለት ነው ራሳችሁን እየተከላከላችሁ ስልካችሁን አውጥታችሁ መቀረጽ እንኳን ካልቻላችሁ የሆነ ድምጿ እንዲገባ አድርጋችሁ ድምጿን ማስገባት ነው ያለባችሁ እንጂ እሷን ትግል መቅጠም እኔ ተገቢ አይመስለኝም። ምክንያቱም በሰው ሀገር ትቀራላችሁ፣ አላማችሁን ሳታሳኩ። ምክንያቱም እነዚህ ሀበሾች ተተባለ እያያችሁት ነው። መቼም ሀበሻ ተተባለ እስር ቤት የሚማቀቅ የሚገደለው ሀበሻ ኢትዮጵያ፣ ተተባለ በቃ ምቀኝነት ነው የሚይዘው። በጣም ምቀኞች ናቸው አረቦች ማለት ነው። እና ከፖሊሶቹ ጀምረው ምቀኛ ስለሆኑ ሁላችሁም ራሳችሁን ጠብቃችሁ መዳማችሁ ጋር አለመጣላት፣ መፋቀር መሞከር አለባችሁ እንጂ መደባደብ አያስፈልግም። እና ደግሞ ከዚህ በፊት ትናንትና ካያችሁ እህት አንድ እህታችን ስታለቅስ ነበረ። የምታለቅሰው መዳሟ ጋር ስትቃለድ በጣም ቀልድ አብዝታ ከዛ በኋላ ሌሊት ተነስታ ምን አረገች፣ እሷም እያስደነገጣቻት ምናምን ነበርና አንድ ቀን ሌሊት ተነስታ ሽንቷ ልሽና ተነሳችና፣ መዳሟን ስታያት አስደነግጠቻት ማለት ነው። ስታስደነግጣት፣ ፌንት በላች መዳሚቱ፣ መዳሚቱ ፌንት በላች። ከዛ በኋላ ሆስፒታል ሄደች ምናምን ከዛ በኋላ ነው በግድን የተሻናት ማለት ነው። ፊንት በልታ እና አለቅጥም መቃለድ ከመዳም ጋር አያስፈልግም መጨረሻው ጸብ ነው የሚሆነውና ማለት ነው። ምክንያቱም ታይሻለች፣ ትፈታተንሻለች፣ ምናምን በቃ ተቀልደሻለች። ከዛ በኋላ አናትሽ ላይ ነው የሚወጣው። እኔ ንገሪሽ ምክንያቱም በሁሉም በእናቴም በሁሉም ስለደረሰ ይሄ ነገር ማለት ነው እና መዳም ጋር በጣም መቃለድ አትቀልዱ አታብዙ ማለት ነውና፣ ይሄ ደግሞ እዛ አንድ ቪዲዮ ሳሳያችሁ። እቺ የሌላ ሀገር ቪዲዮ እንትናት እንደምታዩት ሌላ ሀገር ሰራተኛ ናት ማለት ነው። እና ኢትዮጵያ ውስጥ ሆናችሁ መዳም ጋር ስትሰሩ አብራችሁ የሚሰሩ አሉ አይደል? እነ ፊሊፒኖች አሉ፣ ጋምቢሎች አሉ፣ ብዙ ነገሩ ብዙ አሉ። እና እነዚ እነዛ ጋር አባካችሁ፣ እነዚም ጥንቃቄ አድርጉ እያዋቸው እንዴት እንደምታስተራራዱላዋል ማለት ነው። እና እባካችሁ ጥንቃቄ። እነዚህ ለራሱ በጣም አረሜ ናቸው። በጣም ከምነግራችሁ በላይ ምቀኞች ናቸው። ፊሊፒን ሲባሉ እኮ ባለፈውም እንደውም ሲሰዳደቡ ሰምታችሁ ኋላ። እና እነሱ ፊሊፒን ማለት በጣም ምቀኞች ናቸው። ለኢትዮጵያ ያው ጠላት ናቸው ማለት ነው ማለት ይቻላል። ለእናንተም እንደዚያው ጠላት ናችሁ እና ተጠንቀቁ። እነሱም ጋር በዱላ ላይ እያስፈራራቻት ነው ያለችው። ዱላውን ከየት እንዳመጣችሁ አላቅም። በዱላ እያስፈራራቻት ነው። እናም ተጠንቀቁ። ይህን ጥንቃቄ አብራችሁ የሚሰሯችሁ መቃለድም አያስፈልግም፣ ከነዛ ጋር ሚስጥር መወራራት አያስፈልግም። በቃ እነሱ የሚሏችሁ እ እያላችሁ እናንተም እ እያላችሁ በቃ አንዳንድ ወሬ ነው እንጂ አብዛኛው ሚስጥራችሁን ለእነሱም አታውሯችሁ። ምክንያቱም ፊሊፒኖች አብዛኛው ታውቋቸዋላችሁ። መዳም እንዲወደኝ ብላ መዳም ስትመጣ የሆነ ስራ ጉድ ጉድ ትላለች። እሷ ሳትኖር ግን ስልኳን ምናምን ተኝታ ተጋድማ ማለት ነው እናንተን ጥላት እንደ ጥላት ለማውጣት መዳማችሁ ጋር ማለት ነው። እና እነዛም እነዛም ጋር ጥንቃቄ አድርጉ ነው የምላችሁ። እና እንግዲህ ሁላችሁም ቪዲዮውን ሼር እያደረጋችሁ አበረታቱን ማለት ነው። ምክንያቱም እናንተ እኛ ደግሞ ይህን ቪዲዮ ሼር እያደረግን ለእናንተም ብዙ ነገር እናስተምራለን። እናንተም ሸር እያደረጋችሁ አበረታቱ እና ያለብን እና ወደ ሀገራችሁ መታችሁ ደግሞ አላማችሁ እንድታሳኩ፣ ወላሂ ትልቅ ዱዋችን ነው። በተለየ ምናም ግኖች ለፍታችሁ፣ ሁላችሁም አሁን የሚገርማችሁ እኔ እንኳን አቀስታ ነኝ ያለሁት፣ ወላ ባዶ ሆኖ ከተማው በጣም ነው ወላ የሚያሳዝነው ከተማ ማለት ነው። ሰው የለም በቃ፣ ወንዱ ሄዶ ከአንድ ሰፈር እስከ አስር ወንድ ሚሄዳለ ከአንድ ሰፈር ማለት ነው፣ እንዲህ ቀለል ያለ ሰፈር እስከ አምስት እስከ ሃያ ምናም ወንዶች ይሄዳሉ። ሴቶችም በዛው ልክ ካንዲ ሰፈር በቃ እስከ አምሳ ምናም ይሄዳሉ። እንደዚህ መዳም ይሄ ማን ነው እንደዚህ? ቅሬ ለራሱ አለ አይደል? ቅሬ ከፍላችሁ ቅሬ ገብታችሁ ስትሄዱ እነዛ በቃ ከቅሬ ባዱ ሆናል ተግራለ። ሰው ወንዱም ሴቱም ሂዶ ማለት ነውና መንግስት ሰራተኛውም ሂዶ ሂዶ በቃ ዛው ነው ያለው። ግን እናንተም በቃ ጥንቃቄ ያስፈልጋችኋል ሁሉ ማለት ነው በበረሃ እንዳትቀሩ። እዚ ሀገራችሁ መታችሁ ደግሞ ትልቅ ስራ እንደምትሰሩ እርግጠኛ ነኝ። በስንት እንስራ ሁለት አመት ሶ ማነው አራት ዓመት ተሰራችሁ በቂ ይመስለኛል። ኒሆን ላይ በዛ ተባለ አምስት አመት ሰርታችሁ ወደ ሀገራችሁ ቶሎ። ምክንያቱም ሶስት መቶ ሺህ ብር ታላችሁ የሆነ አሪፍ ቢዝነስ መክፈት ትችላላችሁ። እኔ የምላችሁ ማለት ነው እና እስከዚ ድረስ እየሰማችሁት ከሆነ ማለት ነው ይሄን ቪዲዮ ስንት ይዘን እንንጣ ስንት መስሪያ ይሆንናል ካላችሁ እንደ ከተማውና እንዳገሩ ማለት ነው። ምክንያቱም አሁን ወደ ደሴ ወደ ኮሞልቻ ተተመኛችሁ ደግሞ ትንስ 1 500 600 ሺህ ያስፈልጋችኋል። ምክንያቱም ሰፍ አርጋችሁ ነው የመነገድ ያለባችሁ። ቦታም አለ በወር እስከ 30 እስከ 40 ሺህ ስለሆነ የሚከፍሉት ኪራይ ማለት ነው እና እናንተ ማድረግ ያለባችሁ እስከ 600 ሺህ ተያዛችሁ፣ ወላይ ትልቅ ቢዝነስ ትከፍታላችሁ። በቃ እኔ እዛ ሰርታችሁ ምክንያቱም ትንሽ ስራ አልመኝላችሁም። ምክንያቱም አያድግም። አሁን እንደሸቀጥ ልክፈት ብትሉ የሚያዋጣ ይመስለኝ። ምክንያቱም እንዲህ ባንዴ አያነሳችሁም። ከዛው ላይ ታነሱታላችሁ፣ መኮረኒውን፣ ሩዙን፣ ሱካሪቱን፣ ጨዊቱን ምናምን በቃ ከዛው ላይ ስለምታነሷት ምንም አያዋጣም ሸቀጥ፣ እኔ ስላየሁት ነው። እናት እንደመጣች ነግደናል፣ አላ አያዋጣም፣ ጭራሽ ማለት ነው። ግን አዋጭ ቢዝነስ ካላችሁ ሰፋ አድርጋችሁ እስከ 600 እስከ 700 ሺህ ብር ከፍላችሁ የሆነ ማከፋፈያ ዘይት ዘይት ማከፋፈያ በዛውም ዱቄት ማከፋፈያ ነጭ ዱቄት ማለት ነው። እነዚህ እነዚህ አለ አይደል በደንብ የሚያዋጡ ባልትና ነገር እነዛን ተከፈታችሁ ትነሳላችሁ። የማትነሱበት ነገር የለም። እና ወደ ሀገራችሁ መታችሁ? አላማችሁን አሳክታችሁ ልጅ ወልዳችሁ በልጅነት ስደት ተመኝታችኋል። እናንተም ደግሞ መታችሁ አላማችሁን ማሳካት እንጂ ለወንድ ብር ምናምን የላካችሁ ብራችሁን አጨርሱ። ምክንያቱም አሁን ላይ ወንድ ስደት ላይ ሆነሽ ያገባሽው እዚ ሀገር መትሽ አይሆንሽም። ምክንያቱም ገንዘብ ነው ያገኘሽው፣ በገንዘብ ስትእጦት ትለያያላችሁ መልሳችሁ ማለት ነውእና እንደዛ ነው። ላይክ ሸር ሰብስክራይብ አድርጎ ቀጣይ ቪዲዮ ደግሞ በባሪፍ ቪዲዮ በመጣል ነው። ሼር እያደረጋቸው አብርታታኝ። አመሰግናለሁ።